ከፍትህ አንጻርም ብናየው ብዬ አስባለሁ። ዲያቆን ዘላለም እስኪ እሱ ላይም አብረህ አንተም የተወሰነ ነገር ብታነሳለን። እርግጥ ነው እንደተባለው ነው የጌታችንን ሕማም በጣም ሕማሙ ጭንቁን ያየንበት ከሐሙስ ማታ እስካለው እስከ አርብ እስከሚሰቃየው ስቃይ መጨረሻ ድረስ ነው እንጂ ወደኋላ ተመልሰን እንሂድ ብለን ብናስበው እግዚአብሔር በመሰረቱ የሰው ልጆች በዚች ምድር ላይ በነበርንባቸው ረጅም ጊዜያት ውስጥ ስንኖር እንደከፈለልን ዋጋ ብዛትና ትልቀት እኛ ምን ያክል አስደስተነዋል ብለን ብናስበው ሩቅ መሄድ አያስፈልግም። ዘፍጥረት ሶስት ላይ የበደልን ሰዎች ላይ ከአንድ ከሶስት ምዕራፍ በኋላ ደግሞ ንፍር ውሃ ከላይ ከሰማይ ወርዶብን የጠፋ ነው። ደግሞም ትንሽ ራቅ ስንል ደግሞ በኋላ ላይ በሰናወር ግንብ ላይ ሌላ ጥፋት ስናጠፋ ደግሞ እንታያለን እና ለእሱ ፍቅር የሚመጥን ምንም ነገር የለንም። እኛ ላይ ሲታይ ግን እግዚአብሔር በቸርነቱ ደግሞ ያንን ፍቅሩን ደግሞ የሚሸፍን ምንም አይነት ኃጢአት ደግሞ እኛ ልንበድል አንችልም። ስለዚህ የሰው ልጅ ኃጢአት ተጨምቆ ተጨምቆ ተጨምቆ ተጨምቆ ቢወሰድ ራሱ አምላካችን ልውል እግዚአብሔር ካለው ለሰው ልጅ ፍቅር ጋር ሊነጻጸርም ጭምር አይችልም። ይህንን ነው የቤተ ክርስቲያን አስተምህሮ ንስሐ ላይ ስናመጣው የምንናገር የሰው ሊበድለው የሚችለው የበደሉ ጥልቀትና ስፋት እግዚአብሔር ሊምረው ከሚችለው ጥልቀትና ስፋት ጋር አይነፃፀርም አይወዳደርም ራሱ እና ጌታችን ኢየሱስ ክርስቶስ ብዙ ለሰው ልጆች የከፈለው ዋጋ አለ ስቅለቱን አሁን ካለንበት ወቅት አንፃርም ስለምናነሳው ስለምናወራውም ጭምር ቦታ የሚሰጠውም ትልቅ ዋጋ ስለሆነ ነው ሰውን መፍጠሩ ራሱ ትልቅ የፍቅሩ መገለጫ ነው መፍጠሩ ብቻ አይደለም ለሰው ነፃ ፈቃድ መስጠቱ ራሱ በጣም እኮ ከባድ ነገር ነው። ማለት እግዚአብሔር ሰውን ፈጥሮ እንዲያመልከው አስገድዶ መፍጠር ይችል ነበር፣ ግን ነፃ ፈቃድ ሰጥቶት እንዲያመልከውም እንዳያመልከው አድርጎ ፈጥሮታል እና ቅዱስ ያዕቆብ ዘስሩግ ምን ይላል? እግዚአብሔር ይህንን በማድረጉ ራሱ እሱን ራሱ አሰረው፣ ራሱን ማለት ነው። ሰው ይህንን ያክል አቅም ነበረው፣ እግዚአብሔርም ደግሞ ይህንን ያክል አቅም እንዲኖረውም ጭምር ሰጥቶታል እና ልክ ነፍጼ ስትናገረው በጣም ነው የሚያመው እውነት ማለት ምን አቅም ኖሮ ይህንን ሁሉ ያደረግነው? ስትል፣ ምንም አቅም የለም። እንደሌለን ደግሞ እኮ አሳይቶናል። ከአራቱ ወንጌላት አንዱ ቅዱስ ዮሐንስ ወንጌላዊ ለየት የሚያደርገው የመጨረሻው የጌቴሴማኒ ስንብት ላይ ይሁዳ ጌታውን አይቶት በማያውቀው መንገዱ ነው። የፍትህኑም ጉድለት ከዚሁ እያነሳን ሄድ መሄድ እንችላለን። ጌታችን ሶስት ዓመት በዚች ምድር ላይ ተመላልሶ ሲያስተምር አንድም ቀን ሰይፍ ይዞ አላየውም። ገመድ ይዞ አላየውም። ጥፋት ሊያጠፋ የሚችልባቸውን መሳሪያዎች ከአምላኩ ጋር በፍጹም አይቷቸው አያውቅም። ግን የሌለውን ነገር ሲያደርገው ያልተመለከተውን ነገር ይሁዳ ይዞበት ነው የመጣው እና አንዳንዴ እኔ ራሱ እጠይቃለሁ እና ቢለውም መሄድ ነው እና ሰውና ድን ቢለው እኮ ጌታችን እንኳን ለዚህ ለዓለም ሁሉ ሕዝብ ለአዳም ለፈጠረው ለልጁ ይቅርና እኮ ለሌሎችም፣ ለምጻሞችና ሽባ ለሆኑት ሰዎች እኮ የት ነው ያሉት ብሎ ሄድ ነበረ ክርስቶስ እና ይዟቸው ሲመጣ ቅዱስ ዮሐንስ ወንጌላዊ ምዕራፍ 18 ላይ ሲናገር ምን ይላል? ማንን የምትፈልጉት ብሎ ጠየቃቸው ጌታችን። እና የናዝሬቱን ኢየሱስ ነው ብለው መለሱ። እኔ ነኝ ሲላቸው ሌሎች ወንጌላት ላይ ተጽፎ አናገኙ በሙሉ ወደቁ። መልሶ ራሱ አስነሳቸውና ማን የምትፈልጉት አላቸው። እኔ ነኝ ሲላቸው እንግዲህ ውስጥ ይዛችሁኝ ሄዱ እነሱን ተዋቸዋልና የእኛ ሊቃውንተ ቤተ ክርስቲያን በፈቃዱ ተያዘላቸው እንጂ ሰይፍና ስለት ይዘው ስለመጡ ይዘውታል ሄዱን ብለው ይናገራሉና ከተያዘባት ከዛች ቀን ምሽት አንስተን ቤተክርስቲያናችን ቅድም መምህራችን እንደተናገሩት የጌታችንን ሕማሙን ብቻ ሳይሆን ምን ያክል ፍርድ እንዳጎደሉበትም ጭምር ታያለች። በአጭሩ እንኳን እንመልከተው ብንል፣ አንደኛ የተያዘው ማታ ነው። በማታ ወንጀለኛ እያዝም ላንል እንችላለን፣ ግን በማታ የሚሰራ ፍርድ ቤት ግን እንደሌለ እናውቃለን። ለጌታችን ሲሉ ግን በማታ ፍርድ ቤት ሊፈርዱ የሚችሉ ሊቃነ ካህናትን ተዘጋጅተው ጠብቀው ነበር። በዚህ በምናስባቸው በአብይ ጾም ሳምንታት መካከል በተለይ ደግሞ በሰሙነ ሕማማት ውስጥ ያለችው የዛች የረቡ ቀን አይሁድ በቃ ቁርጥ የወሰኑበት ቀን እና ስለዚህ ምን ያክል እንደተዘጋጁበት በዚህ እናውቃለን ይዞ እስኪመጣ ነው እንጂ የሚጠብቁት። እነሱ ሁሉንም ነገር በእኛ ቋንቋ ሴታፕ አድርገውታል። ሊያመልጥ በእነሱ ጭንቅላት ነው ይሁሉ፣ ሊያመልጥ አይችልም ብለው ወስነውበታል። ስለዚህ ይዘውት መጡ። ሃናና ቀያፋ ነበሩ በጊዜው ሊቃነ ካህናት የሆኑት። ይሄም ስህተት ነው፣ በአንድ ዘመን ሁለት ሊቃነ ካህናት በተአምር ሊኖሩ አይችሉም። እነሱ ክርስቶስ ላይ ሊያጎሉት የሚችሉትን ብዙ እና ያጎደሉበትን ፍርድ አምላካችን ለሰው ልጅ ድህነት መቶ እሱን ራሱ መቻሉ አንድ ሕማም ነው። ያለ ህግ ነው እየተዳኛለሁ፣ ያለ ፍትህ። እናንተ እንዴት እንደዚህ ልታደርጉ ቻላችሁ? ሊልም ይችል ነበረ፣ ግን ምንም አላለም። አምላካችን ኢየሱስ ክርስቶስ እያንገላቱት እያሰቃዩት ወሰዱት። እሱም አንድ የፍትህ ጉድለት ነው። መቼም በእርግጠኝነት ይህንን ስንሰማ አንድ ታራሚ የሆነ ሰው ወይም ጥፋት ያጠፋ ሰው ፖሊስ ይዞት ሊሄድ ይችላል፣ መምታት አይችልም። ፍርድ ቤት ነው ያንን የጉዳዩን ክብደትም ቅለትም መዳኘት የሚችለው ግን ጌታችን፣ ከዛ እስከ ተያዘባት የጌቴሰማኒ ጸሎት ሲያደርግባት ከነበረችው ቦታ አንስቶ እስከዛ ድረስ በደረቱ እየጣሉት፣ በጀርባው እየጣሉት፣ የት አለ ብለው እየተዘባበቱበት፣ እየረገጡት ነው የሄዱት እና ዝም ብሏቸው ነበር። እዛም ካስገቡት በኋላ እንደሚታወቀው ወንጌላችንም ይናገረዋል፣ መጠየቅ ነው የጀመሩት። ብዙ ጌታችን ላይ ክስ ነው ብለው የሚያስቧቸውን ነገሮች በሙሉ በመሰረቱ ጠይቀውታል። አንዱ በጣም በቃ በተደጋጋሚ ሲያነሱት የነበረው ክስ ምንድን ነው? ያው መጨረሻ ላይ ያለው ትልቁ እንዳለ ሆኖ በሰንበት ሕሙማን ፈውሰሃል የሚለው ነው። በጣም በተደጋጋሚ ነው የሚያነሷት እሷን። በሰንበት እንዲያርግል በሰንበት እንዲያደርግል ይሉ ነበር እና ሲነበብ ሁሌም ልቤን የሚነካኝ በሰንበት ምንም ሲያደርግ ላያዩት ይችላሉ እነሱ ማለት ነው። የተደረገለት ያ መጻጉዕ ግን ከመመስከር ይልቅ በጥፊ መቶታል። ሊያውም ለሊቃነ ካህናቱ ወግኖ ማለት ነው መጻጉ በጣም የሚያሳዝን ሰው ነው። በመሰረቱ ጌታችን በዚህ በአብይ ጾም ሳምንታት ላይ በሰው ስያሜ የተሰየሙ ሳምንታት ሁለት ብቻ ናቸው፣ መጻጉና ኒቆዲሙስ ናቸው። ሌሎቹ ሳምንታት የሰው የመጠሪያ የግለሰብ ስም የላቸው። በእርግጥ መጻጉም የሰው ስም አይደለም፣ በጣም ጽኑ የሆነ በሽታ ያለበት ሰው በቃ ዝለዛ ጅም ዓመት የተሰቃየ ነው እና አባቶቻችን ያስተምሩበታል። ጌታችን ለኒቆዲሞስ ያደረገውና ለመጻጉ ያደረገው እያሉ ያነጻጽሩላቸው። ለኒቆዲሞስ ክርስቶስ እና ኒቆዲሞስ የነበራቸው ግንኙነት ላይ ኒቆዲሞስ በሌሊት ይመጣል፣ ወደ ጌታው ይሄዳል። ከዚያ ኋላ ጠይቆ ይማራል። ወደ መጻጉ ብናዞረው ግን መጻጉ አይመጣም ጌታን ይሄደለት። መጻጉ አልጠየቀም ጌታን የጠየቀው። መጻጉ ልዳን አላለውም ልትድን ትወዳለህ ብሎ የጠየቀው እሱም። እና ጌታችን ለኒቆዲሞስ ከሄደው ርቀት በላይ ለመጻጉ ሄዶለታል። መጥቶ አልጋውን እስከማሸከም ደረጃ ማለት ነው። እና ያ መጻጉ ነው የሃናና ቀያፋ ጋር እየተመላለሰ ለነበረው ለጌታው ሊቃነ ካህናት ፊት ቆሞ ሲጠየቅ ዝም ቢል መታው። እና ጌታችን ብዙ ቦታ አልተናገረም። ሀናና ቀያፋ ጋር ሲመላለስ መሰረታዊና ዋነኛ ቁልፍ ጉዳይ ካልሆነ በቀር እንደሚፈርዱበት ይታወቃል። በቃ ማለት በእኛ ቋንቋ ሀይባይ የሚልም የለም ሁሉም የተሰበሰበው እንዲሰቀል የሚወስን የተስማማ። በእኛ ቋንቋ ይሄ ጉቦ የበላ ዳኛ ለመፍረድ አይቸግረውም እንደሚባለው አይነት ማለት ነው። በቃ ምንም ችግር የለባቸው። እና መጻጉ ይሄንን አደረገ። በኛ ብናመጣው ፍርድ ቤት ተከሳሽ ቆሞ ከተከሳሹ ጋር አንድ ግለሰብ ተነስቶ እንዴት እንዲት አደርጋል ብሎ መማታት ነው። በእኛ ሕግ ብናስበው እንኳን ይሄ ያስቀጠለ መሰረቱ ዳኛ ፊት ነው የቆመው ዳኛም በኮቴሽን መያዝ እንችላለን። ዳኞች የሚለው ራሱ አጠራጣሪ ስለሆነ እንዲህ አሉ። ካህና ደግሞ ወደ ቀያፋ ይላቃል። ቀያፋ ወንጌል ላይ የዮሐንስ ወንጌል ላይ ተጽፏል። ጌታችን ኢየሱስ ክርስቶስ በጣም ብዙ ሕዝብ ሲከተለው በጣም ቀንተውበት ነበር እና በጣም ነው የሚያሳዝነው። ማለት ይሄ ሁሉ ሕዝብ እንዲከተለው ራሱ እኮ ተከተሉኝ እያለ ጌታ እውነት የተናገረባቸው ቦታዎች ነበረ ብንል ለሐዋርያት ኑ ተከተለኝ ተከተለኝ እያሉ ይሄ ሁሉ ሕዝብ ሲከተለው በእጅ ጎሽ አድርጋቸዋል እያለ ወሰዳቸው ግን በዛ ቦታ ላይ ሲከተሉት የነበረው ቀያፋ ውስጡ ቂም ስለነበረበት በተለይ ደግሞ ሊቃነ ካህናት ፈሪሳውያን የሚባሉት መታየት፣ መወደድ፣ መከበር ለአምላክ የሚገባውን ክብር ባጭሩ ለነሱ ይፈልጉታል። እንደው በቦታ ደረጃ መሬት ላይ ተራመዱ እንጂ መመለክ ራሱ ያቃጣቸው ነበር እና ያ ቀያፋ ነው ከህዝቡ ሁሉ ህዝቡ ሁሉ ከሚሞት ከነሱ መካከል አንዱ ቢሞት ይሻላል ብሎ ተናገረና በዚህ መጽሐፍ ቅዱሳችን ላይ አንዱ አባቶቻችን ሲያስተምሩ መንፈስ ቅዱስ በሁለት አይነት መንገድ ትንቢት ያናገራል ይባል፣ ወዶ ፈቅዶ ሰውነቱን ለሰጠው እንኳን ማናገር ይቀርና በደንብ አድርጎ ይጠቀምበት፣ ሌላኛውን ደግሞ በጽርፈት ያናገራቸዋል ይባላል። እነሱ ሳያውቁት መናገራቸው ዝም ብሎ ወሬ እየመሰላቸው፣ ግን ፍጻሜው ለሆነ አላማት አድርጎ የተናገሩ እና ቀያፋ በኋላ ላይ እሱ ለሚያደርጋት ነገር ጌታም ደግሞ ለሚፈጽመውም የድኅነት ስራ አንድ አካል ሆኖ ተናገረ። ወደሱም ሄደ ሊቃነ ካህናቱ ፊት ቀያፋ ጋር ደግሞ ሲቆም ሌላ ደግሞ ጥያቄ መነሳት ጀመረ። ድሮ በሰንበት በሰንበት ነበር ሲሉ የነበሩት አሁን ደግሞ ራሱን የእግዚአብሔር ልጅ ይላል ደግሞ የሚል ክስ ለሕዝቡ በጣም ተቆርቋሪነት ባለው መልኩ ደግሞ ማንሳት ጀመሩ። አላማው ምንድን ነው? በዚህ ሁሉ ላይ የክርስቶስን ተሰሚነት በሕዝቡና በእነሱ ጩኸት መሸፈን ነው። በቃ እሱ እንዲናገር ቦታ ከተሰጠውማ ያውቋታል። ጌታ ሲናገር ሞክረውታል ከዚህ በፊት ወንጌላችን ላይ ጌታችን ወደ ምኩራብ ገብቶ ሲያስተምር ሀናና ቀያፋ ፈሪሳውያን ወታደር ልከው ነበር ሂዱና አምጡት ብሎ ማለት ነው። እና ሄደው ቁጭ ብለው ያዙት የተባሉት ወታደር በትምህርቱ ተመስጠው ተቀይረው መጡ። ከዚህ በኋላ የታለ ሲሏቸው እንደዚህ አይነት ሰው ሲያስተምር ሰምተንም አይተንም አናውቅም። ስለዚህ ለክርስቶስ እድል መስጠት ሌላ ጣጣን የሚያመጣ ስለዚህ ይጮሃሉ፣ ያስጮሃሉ። ከዛም ከፍ ሲል ደግሞ ጌታችን ለተጠየቀው ለዚህ ጥያቄ ብዙ መልስ አለመስጠቱ በጣም አስጨነቃቸው። መጨረሻ ላይ ራስን ማን ትላለህ ብለው በመሃላም ጭምር አስጨንቀውት ነበር። አንተ የእግዚአብሔር ልጅ ከሆንክ በሕያው በእግዚአብሔር ስም አምልሃለሁ፣ ተናገራለሁ። አንተ አልካል ልክ መልሱ እኮ ነው ነው፣ በቃ ሌላ ምንም አማርኛ አንተ ያልከው ልክ ነው፣ ነኝ ነው። ግን አንተ አልክ የሚለውን ነው ብሎ ከመቀበል ይልቅ ወዲያውን ያደረገው ምንድን ነው? የለበሰውን ልብስ ቀደደው። ይህም በጣም ትልቅ ችግር ነው። በመሰረቱ የአይሁድ በጊዜው በነበሩት በሮማ አገዛዝ ጊዜ ላይ ያገለግሉበት የነበረችው ያቺ ልብስ እነሱ ጋር አሷቶ ነው ነበር በሮማውያን ቁጥጥር ስር ናት። ለአገልግሎት ሲፈልጉ ሄደው እጅ ነስተው ለምነው አምጥተው የሚያመጧት ልብስ ናት። ዛሬ የተቀደደችው ማለት ነው። ቀደደው ልብሱን። ይሄንን እንደው ስንነጋገር ሲቀደው ራሱ ልብሱን ልብሱ እኮ መቀደድ የለበትም ያለው ማንም የለም መቅደድ አይችልም ግን፣ ማንም ልብሱን መቅደድ የለብም ያለውም የለም። ይህም ፍትሕ ማጉደላቸው ነው። ቀጠሉ። በራሳቸው በሕግና በስርዓታቸው ቢዳኝ ክርስቶስ ሊፈረድበት የሚችለው ፍርድ የነበረው የድንጋይ መወገር፣ የአይሁድ የመጨረሻው በቃ ሰው ሲጠሉ ሊያደርጉት የሚችሉት ነገር ይሄ ነው። በቅዱስ እስጢፋኖስ እናየዋለን። ስትዘሙት አግኝተናት አለ ብሎ ጌታችን ነፃ በወጣት በዛች ሴትም በቃ ወግሮ መግደል ግን ደግሞ የተተነበየ ትንቢት አለ፣ ጌታ ሊሞትበት የተገባው መንገድ አለ። እሱም በመስቀል ቅድም መምህራችን አንስቶታል። የጎኑ መወጋት የራሱን ችሎ የራሱ ምስጢር እንዳለው ጌታ መስቀል ላይ መሰቀሉ ራሱ ራሱ ምክንያት አለው። ቅዱስ ዮሐንስ አፈወርቅ የሰው ልጅ ከዳኑባቸው ሶስት መንገዶች መካከል አንደኛው እንጨት በልተን ነው። ስለዚህ በእንጨት ነው ጌታ መሰቀል ያለበት ግድ ነው። ያ እንጨት ደግሞ የሚኖረው አይሁድ ጋር አይደለም ሮማውያን ጋር ስለዚህ ልክ እንደ በሌላ ቋንቋ ወደ ከፍተኛው ፍርድ ቤት እንደላኩት ማለት መጨረሻው ብይን ጲላጦስ ጋር ይሰጠዋል። የጲላጦስ ሚስት ደግሞ ሌሊት እየተሰቃየች ነው ጌታችን ይሄ ነገር እንዳይሆንበት ደግሞ እያዘነች ነው ለምን እያየችው አይታለች። ልጆቿ እሷ መከራ እየተቀበለች ናት ደግሞ በንጹህ ደም ላይ እንዳትፈርድ ደግሞ የሚል ድምፅ አለ። ስለዚህ ጲላጦስ ጋር ተወሰደ። ጲላጦስም ጋር ሲገባ ጌታችን ኢየሱስ ክርስቶስ አሁንም ይጠየቃል። አሁንም ታሪኩን በጣም እያሳጠር ነው ነው እንጂ እና እንደው ስንናገረው ሰብሰብ ሰብሰብ ባደርግ ነው እንጂ ከሃናና ከቀያፎ ወደ ጲላጦስ እስኪሄድ እንደ ማንኛውም ታዛቢ ወይ እንደ ማንኛውም ወንጀለኛ አሁን ጲላጦስ ጋር ልትሄድ ነው ብሎም አልወሰዱት። አላረፉም፣ እያሰቃዩት ነበር። አንዲት እረፍትና አንዲት ሰዓትም ራሱ እንዲያርፍ አልፈለጉም። በቃ ማለት ሕማሙ በደንብ እንዲሰማው ነው የፈለጉት። ይሄ ዋጋ መክፈሉን እኛ በምንኖረው እንደዚሁ በአማርኛ ብናየው በቃ በጣም አንድ ሰው ሲየተመታ እየተመታ የመታ እኔ ላይ ያደረሰብኝም በደል እስኪያውቀውና እስኪሰማው ድረስ እረፍት እንዳይሰማው ያክል ድረስ እንደምንለው እነሱም ምን እንደበደላቸው እንግዲህ ምንም ባልበደላቸው አምላክ ላይ ነው እንደዚህ እስከ ጲላጦስ ድረስ ያደረሱት። ጲላጦስም ተቀበለው፣ አስገባው፣ መመርመር ጀመረ። ምንም ነውር አላገኘበትም። እንዲያውም ጨንቆት ነበረ ጲላጦስ ራሱ ጌታችን ኢየሱስ ክርስቶስ መንግስቴ ከዚህ አይደለችም መንግስቴ ከዚህ ብትሆን ኖሮ ብሎ ሲመልስለት በጣም ደንግጦ ነበር። ምክንያቱም እሱም ባለመንግስት ነው፣ ሊያዛቸው የሚችሉ ከታች ያሉትን የጦር ሰራዊቱ ሊያደርጉለት የሚችሉትን ያውቀዋል። ጌታ መንግስቴ ከዚህ አይደለም ሲል መንግስት አለው ማለት ነው አይደል? መንግስት ትምጣ እያለን እኛ ምን ጸልያት ጸሎት እንደማለት ነው። ይሄ ነገር ለጲላጦስ ብዙም አልተዋጠለትም። ደግሞ በጣም ነው የሚደንቀው፣ የራሱ ሰዎች ሆነው ከሰው አምጥተውት እንኳን ሌላ ዳኛ አገኘው ብሎ ክርስቶስ እነሱን ሲከሳቸውም አይገኝም፣ ዝም ብሏል። አሁን እኛ ብንሆን እድሉ ተሰጥቶን የከሰሰንን ሰው ለሌላ ሰው ስሞታ ብናቀርብ ኖሮ እኛ ራሱ የደረሰብንን አናደርስባቸው ይሆን? ራሱ ጥያቄ ነው። ግን ጌታ ምንም አላለም፣ አሁን ዝም አለ። መጨረሻ ላይ እንደሚታወቀው ገርፌ ልልቀቅላችሁ አለ። እሱም አላሳመናቸው። እንደ ሥርዓቱ መሠረት በበዓላችሁ በፋሲካ አንድ ልፈታላችሁ። ይችላሉ። ስለዚህ በርባንን ከክርስቶስ ጋር አስቀመጠ። እሱ ላይ እራሱ አይገርምም? ምርጫው ይደንቀኛል። እንደዚህ አይነት ምርጫ መኖሩ እራሱ በርባንና በርባንና ኢየሱስ ክርስቶስ የሚባል ምርጫ ፍጹም ዓለም ላይ እኮ ምርጫዎች ብዙ ተደርገዋል። እንትን ሊነጻጸሩ፣ ሊወዳደሩ የሚችሉ ምርጫዎች ይኖራሉ። በዓላት ዓርብ የተደረገው ምርጫ በጣም ይደንቀኛል። አሁን በርባንና ክርስቶስን ለምርጫ ማቅረብ ዓለም እንዲህ ናት። ክርስቶስ ንጹሕ ነው፣ በርባን ስንት የበደለውን ወንበዴ ነው። ዓለም ሁሌም አማራጭ የምትሰጠው ይህንን ንጹሑን ከከፋው፣ የማይሆነውን ከሚሆነው ማስቀመጥ ነው። ህዝቡ በሙሉ ጉቦ በልቶ ድምፅ የሚያሰማውም ደግሞ በርባን ይፈታለን የሚል ድምፅ አሰማ። ይሄም ፍትሕ አልባ ነው። ጌታችን ኢየሱስ ክርስቶስ በንጹሕነቱ ከበርባን ፊት መቆሙ ራሱ እንደው ለእኛ ብሎ የሚያደርገው ካሳ ስለሆነ እየተደረገ ያለ ነገር ነው እንጂ ፍርድ ቤቱ ዛቢያ ራሱ ጥላው ማጥላት አልነበረበትም። ጌታችን እነሱ እነሱ እሱ እነሱ ነበሩ እሱ ፊት ቁጭ ብለው መዳኘት የነበረባቸው ግን ምን ይደረጋል፣ የመጣበት ዋነኛው አላማው ይሄ ስለሆነ ወረደ ጌታችን ኢየሱስ ክርስቶስ። በርባን ይፈታልን ሲሉ ጲላጦስ ወደ ቀደመው እንትኑን የመጣው ስልጣኑ ጥያቄ ምልክት ውስጥ የገባበት ጊዜ ነበረ። እማት ፈተዋለሁ ብለህ የምታስብ ከሆነ አንተ የቄሳር ወዳጅ አይደለህም። እንደው እያንዳንዱ ብንመለከት አይሁድ ትዝብት ውስጥ ነው የሚጣሉት። በቃ እጁን ሲናጻ አሁን በቤተ መቅደስ በየስርዓተ ቅዳሴው ላይ እኔ ከደማቸው ንጹህ ነኝ ብሎ ካህኑ የጌታን ስጋና ደም ከማቀበሉ በፊት ይናጻልና ያ ከጲላጦስ የመጣም አንድ ትውፊት ነው ቤተክርስቲያናችን ያመጣችው። እና ሲናጻ እጁን እየታጠበ እራሱ እንደዛ ሲል ማንም ንጹህ ነው ያለው የለም። ራሱን በራሱ ነው ንጹህ ነኝ ብሎ አሳምኖ የሄደው እኔ የሚደንቀኝ እሱ ንጹህ ነኝ ማለቱ አይደለም። የህዝቡ ደማች ደሙ በልጃችን እሺ፣ በራሳቸው ለምን አይሆኑ? ልጅና ልጆቻቸው ምን አመጣቸው? በጣም እኮ ነው የሚያሳዝኑ። ምን ያክል ጨካኝ እንደሆኑ ማለት ነው እሺ አሉ። ቅድም፣ ከዚ በኋላ የሚቀጥለው ፍትሕ አልበኝነቱ ደግሞ ወደ ግርፋቱ ብንወርድ ደግሞ እንደ ስርዓቱ መሰረት ጌታ መገረፍ የነበረበት አርባ ነው አርባ ድረስ ይገረፍ ነበርና ሁለት አድርገው ሲገርፉ ግን 39 ዘጠነኛው 38ኛው፣ የሆነ ሰዓት ላይ ሲደርሱ፣ ስንት ነበር እየተባባሉ እየተጠያየቁ፣ እሱ በጣም እኮ ነው የሚደንቀው። እውነት አርባ ለመግረፋቸው ሳይሆን ቁጥሩን መርሳታቸው ምን አይደንቀኝ እየገረፉት ባሉበት ቅጽበት ላይ። ግን እንደው እዛ ያለው ህዝብ እንኳን እንደው ትንሽ እንኳን ለህሊ ነው ታማኝ ሆኖ ኧረ እንዲህ ነው የሚል እንኳን ቁጥር አልነበር። ማንም ዝም ብሎ ነበር። ጌታም ዝም ብሏል። እነሱም ተልእኮ ነው አትሉትም መቼም። መቼም ግረፉ ተብለው ነው ጌታችን ያችን የታመማትን ሕማም መቀበል ስላለበት ብሎ ዝም ስላለ ተገረፈ። እሺ ችግር የለም የተገረፈ አይሰቀልም እኮ እንደነሱ ስርዓት ከሆነ ገረፉት። እርጥብ እንጨት ዕፀ መስቀል አሸክመው ያንን የሚያክል ክብደት በተወጋ ሰውነቱ በደማ ሰውነቱ ላይ ወሰዱት። እሺ ችግር የለም አሁንም ይሄም ስቃዩ እንዲበረታበት ብሎ ጌታን ያኔ ሲያሰቃዩት ልብሱን አድርገውለት ነበር። ሲገርፉት አወለቁት እንደዛ የተቦጫጨቀ ሰውነቱ ላይ ደግሞ መልሰው ልብስ አደረጉበት። አሁን ልክ እኛ የተላጠቁ ስ ላይ ልብስ ስናደርግ በጣም ነው የምንጠነቀቀው። ፋብሪኩ ልብሱ ሲነካው በጣም ነው የሚከሰክሰው። የጌታን ግን እንደዛ አድርገው መስቀል አሸክመው ራሱን አሸክመው እስከ ሊጦስ ጥራ አደባባይ ድረስ ወስደው ከሊጦስ ጥራ እስከ ጎልጎታ ወደ 13 ከዛ በላይ ምዕራፍ እንደዛ እየተንገላታ ሲወስዱ ምንም የሚያግዘው ህዝብ ሲቀርብ ይገፉ ነበር። እና ለጌታችን በዛች እለትና በዛች ምሽት ላይ የተደረገበት ነገር በሙሉ በጣም ዋጋ የሚያስከፍል ትልቅ ትልቅ ፍትሕ አልበኝነት ነበረ። ግን ይሄ ሁሉ እንደተባለ ደግሞ ለኛ ነው እና ቅዱስ ጳውሎስ በረከቱ ይድረሰን እና በጣም ድንቅ ነው የክርስቶስ ትንሣኤ ብቻ ሳይሆን ህማሙ ዋጋ እንዳለው ለሮሚ ክርስቲያኖች ሲናገራቸው ራሱ እርሱን በሚመስል ሞት አብራችሁ ካልተባበራችሁት እርሱን በሚመስል ትንሣኤም አትነሱም ብሏችሁ፣ በእርግጥ ይሄንን ለጥምቀት እናነሳዋለን እኛ ግን በቁመናው ብንመለከት እራሱ የክርስቶስ ስቃይ በቃ ግዴታ እንደ አማኝ መሳተፍ ያለበት እና ያ የፍትህ አልበኝነት በመሰረቱ እኮ ክርስቶስ ላይ አላበቅ በኋላ ለሚነሱ ሰማዕታትም ተከትሏቸዋል በደንብ አድርጎ እና ጌታችን ያንን ሁሉ መታገሱ መከራ መቀበሉ ፍትሕ አልበኝነት የደረሰበትን ሙሉ ችሎ ታግሶ መሄዱ ለሌላው አርያ የሚጥልበት ከዓለም ፍትሕ የማንጠብቅና ከእግዚአብሔር ግን ፍትሕን የምንጠብቅ ሰዎች እንደሆንን ማሳያ አድርጎ መንገድ ነጣለ እና በጣም የጌታችንን ፍትሕ አልበኝነቱን ብቻ ሳይሆን እ መስቀሉ ላይ ግን አንድ ሳናነሳው ማለፊ እኔም ራሱ በጣም ውስጤን ሁሌ የሚነካኝ ነገር አለ እና ስምዖን ዓምዳዊ የሚባል ጻድቅ አለንኛ ነሐሴ ሦስት ስንክሳራችን ያስበዋል። እና በሰሙነ ሕማማትም ላይ በጣም ከሚጸለዩ ጸሎቶች መካከል የቅዱስ ስምዖን ዘአምድ አንዱ ነው እና እሱ ምን ይላል? ጌታችን ሁሉም የገባበት ቦታ ላይ አብሮ መግባት ነው የሚለው ሁሉም በበረት እንደተጠልክ ምን አለ በተጣልኩኝ በ በሁሉም ቦታ ላይ አብሬ እና የሚገርማችሁ እኔ ራሱ ሳነበው የምረኝ ነው እንዲህ አይነት ተመስጦም ለካ ሰው አለው ይባል እና መስቀሉ ጋር ሲደርስ ቅዱስ ስምዖን አምዳዊ ምን ይላል? ምን አለ እኔ መስቀሉን በሆንኩና እኔ ላይ ባረፍክብኝ ነው። ያ እንጨት እንዲህ አቁስሎህ ነበረ፣ እንዲህ ሰውነትን በጣም ጎርቶት ነበር። ግን እኔ በሆን ኖሮ ይልና ደግሞ ወደ ራሱ ተመልሶ ደግሞ ቅዱሳን አንዱ ጠባያቸው የራሳቸውን ድክመት ማየት ስለሆነ፣ አይ ጌታዬ ከፋቃ እንጨት በላይ ያልፍቀ ሆን ብለህ ነው ይል ደግሞ እኔ መስቀል ናተን ተራሳኝ ብለህ ደግሞ እኔም ጎረብጣለሁ ግን ደግሞ ጎረብጣለሁ በሚል ደግሞ አላርቀ አንተ ካልሆንክ ደግሞ ልክ ይሄ ካላረፍክብኝ ደግሞ አለዝብም አለሰልስም፣ ገና አልሆንም ይላልና ይሄ ጉዞ ፍትሕ አልባ ቢሆንም ያው ለምክንያት የተደረገ ቢሆንም በታሪክ ግን አባቶቻችንም መጽሐፍ ቅዱሳችንም እንዲህ ብሎ ይመልሰታል።